ቁጥር ሁለት ደራሲ ሄነሪ ሻሪ፣ ተርጓሚ ስንታየው ጫን ያሉ አሰፋ፣ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ። ፓፒዮ ቁጥር ሁለት የፓፒዮ ቀጣይ የጀብድ ታሪክ። አድማጮቻችን ፓፒዮ ልጅነቱን በምናብ እያኮመኮመ ነው። ዘመዶቹን እየተዘዋወረ እየጠየቀ ጥሩ ጊዜ እያሳለፈ ከአባቱ ትዝታ ጋም በምናብ እየነጎደ ነው። መምህሩ አባቱ ለቤተሰቦቹ ብቻ ሳይሆን ለአካባቢውም ሰው የሚበቃ መካሪ ሰው ነበር። ወጣ ብሎ በፈረንሳይ ጎዳናዎች ላይና ልጅነቱን ወጣትነቱን ወዳሳለፈበት ጊዜዎች ሲዘዋወር ሰላሳ ሰባት ዓመታትን ወደ ኋላ ሲያጠነጥን አሁን እያየ ያለውን የሚመስል እውነት አላገኘም። ከዚያ ወደ መጨረሻዋ የነጻነት ምሽት ተንደረደረ። እጅግ በጣም አሳዛኝ ድራማ የሚመስል ትዕይንት ነበር። ግርግሩን የታክሲውን ሾፌር እሱ ከነበረበት ቡና ቤት ተጠርታ የወጣችውን የተጎጁን የፍቅር ጓደኛ የሆነ ሰው ደግሞ ተጎጁን ለፍቅር ጓደኛው አስረክቦ ከአካባቢው እብስ ብሎ ሲሄድ የትዕይንት ፓፒዮን እንዴትም ተጠያቂ ያደርገኛል ብሎ እንዲያስብ አልጋበዘውም ነበር። ሪፖርቱም ፓፒዮን አገላጭ አልነበረም። ታዲያ ያቺ ቀን ፓፒዮን እንዴት ተጠያቂ እንዳደረገች እስካሁን ድረስ እንቆቅልሽ ሆኖበታል። ፓፒዮ ቁጥር ሁለት ክፍል ሃምሳን እናድምጥ። ቀኑ መጋቢት 25 ምሽት ለ26 አጥቢያ ሲሆን ሰዓቱ ከሌሊቱ ዘጠኝ ሰዓት ተኩል አካባቢ ይሆናል። የሆነ ሰው ከክሊሺ ባርታባ መጥቶ የትኛዋ ናት ማዳም ኒኒ ብሎ ጠየቀ። እኔ ነኝ ኒኒ ምን ፈልገ ነው አለች አንዷ ሴተኛ አዳሪ። ሰውየሽ አሁን ሆዱ ላይ በጥይት ተመትቶ ታክሲ ውስጥ ነው ያለው፣ እኔ ተከተይ አላት። ኒኒ ከጓደኛዋ ጋር ሆና ከቡና ቤቱ በጥድፊያ ወጥታ ያንን እንግዳ ሰው ተከትላ ሮጠች። ከዚያ ሮላንድ ለፒት ከኋላ መቀመጫ ላይ ተቀምጦ ካለበት ታክሲ አጠገብ ሲደርሱ ከፍተው ውስጥ ይገባሉ። ኒኒ ወዲያው ዞር ብላ የምትሰራበት ቡና ቤት ድረስ መጥቶ ስለ አደጋው ነግሮ እዚያ እንድትመጣ ያደረጋትን ያልታወቀ ሰው ታክሲ ውስጥ ገብቶ አብሯቸው እንዲሄድ ትጠይቀዋለች። እሱ ግን አይ አልችልም ይልና ወዲያውኑ ከአካባቢው ይሰወራል። ከዚያ ኒኒ በፍጥነት ወደ ላሪ ቦይስ ሆስፒታል ብላ ሹፌሩን ትነግረዋለች። ሩሲያዊው የታክሲው ሹፌር ወደ ሆስፒታል እየነዳ ያለ ነው። እንግዲህ ከታክሲው የኋላ መቀመጫ ላይ የተቀመጠው መንገደኛ ሆዱ ላይ የቆሰለ ሰው መሆኑን ያወቀው፣ ከዚያ በፊት ምንም የተለየ ነገር አላስተዋለም ነበር። ታክሲው ሆስፒታል ደርሶ ተሳፋሪዎች እንደወረዱ ግን ወዲያውኑ ወደ ፖሊስ ጣቢያ በፍጥነት ሄዶ የሚያውቀውን ነገር ሁሉ ለፖሊስ ሪፖርት ያደርጋል። ታሪኩ እንደሚከተለው ነው። ክንድ ለክንድ የተያያዙ ሁለት ሰዎች በአስራ ሰባት ቡልቫር ዴክሊሺ መንገድ ላይ ቆመው እጃቸውን አውለብልበው ያን የታክሲ ሹፌር ያስቆሙታል። እጃቸውን አውለብልበው ያንን የታክሲ ሹፌር ያስቆሙታል። ከዚያ ከሁለት አንዳቸው ማለትም ሮላንድ ለፔቲ ለብቻ ወደ ታክሲው ውስጥ ይገባል። ሌላኛው ሰውዬ የታክሲ ሹፌሩን ቀስ እያለ ወደ ክሊሺ ባርታባ እንዲነዳና እዚያ ሲደርስ ጥግ ላይ ታክሲውን አቁሞ እንዲጠብቅ ይነግረውና እሱ በእግሩ ከኋላቸው ይከተላቸዋል። ያ በእግሩ ታክሲውን ሲከተል የነበረው ሰውዬ ወደ ክሊሺ ባርታባ ይገባና ወዲያውኑ ከሁለት ሴቶች ጋር እየሮጠ ወደ ታክሲው ይመጣል። ሁለቱ ሴቶች ታክሲ ውስጥ ከገቡ በኋላ ያ ሰው ከአካባቢው ይጠፋል። ከዚያ ሁለቱ ሴቶች ወደ ላሪ ቦዜ ሆስፒታል እንዲወስዳቸው ይነግሩታል። እናም ወደ ሆስፒታል እየተጓዝን እያለ ነበር። መጀመሪያ ላይ በ17 ቡልቫር ክሊሺ መንገድ ላይ ስቆም ታክሲ ውስጥ ገብቶ ከኋላ ተቀምጦ የነበረው ሰው የመቁሰሉን ያወቅኩት ብሎ ለፖሊስ የሰጠውን ቃል ይደመድማል። ፖሊሶች ሩሲያዊው የታክሲ ሹፌር የነገራቸውን ታሪክ ምንም ሳያስቀሩ ሁሉንም በዕለት ወንጀል መመዝገቢያ ትልቅ ቅጽ ላይ በጥንቃቄ አሰፈሩ። ከዚያ ደግሞ የኒኒን ቃል እንዲሁ ተቀበሉ። እንደ ኒኒ ሪፖርት ከሆነ እሷ በምትሠራበት ክሊሺ ባርታባ ውስጥ የወንድ ጓደኛዋ የሆነው ሮላንድ ለፔቲ ሌሊቱን ሙሉ ካርታ ሲጫወት ነበር፣ ከማይታወቁ ሰዎች ጋር መጀመሪያ ላይ ካርታ፣ ከዚያ ዳይስ ሲጫወት የነበረው ሮላንድ ቆይቶ አሁንም እንዲሁ ከነዚያው የማይታወቁ የተወሰኑ ሰዎች ጋር በቡና ቤቱ ውስጥ መጠጥ ሲጠጣ ነበር። ከዚያ ሌሎቹ ከሄዱ ከትንሽ ጊዜ በኋላ ሮላንድ ብቻውን ከቡና ቤቱ ወጥቶ ይሄዳል። ተመዝግቦ በተቀመጠው የኒኒ ቃል ውስጥ ወደ ቡና ቤት መጥቶ ሮላንድን ይዞት የሄደው ሰው ስለመኖሩ የተጠቀሰ ምንም ነገር የለም። ሪፖርቱ የሚያትተው እነዚያ ከሱ ጋር ሲቆምሩና ሲጠጡ የነበሩ የማይታወቁ ሰዎች ከሄዱ በኋላ ሮላንድ ብቻውን ከቡና ቤቱ ወጥቶ እንደሄደ ነው። ኮሚሴር ጄራርድና ኢንስፔክተር ግራማልዲ የሚባሉ የፖሊስ አዛዥና መርማሪ ፖሊስ ወደ ሞት እያዘገመ የነበረው ሮላንድ ለፒትን እናቱ ባለችበት የደረሰበትን አደጋ በተመለከተ ጥያቄዎች ጠይቀውታል። ያክሙት የነበሩት ነርሶች ብዙ ደም ስለፈሰሰው የሮላንድ ሁኔታ ተስፋ የሌለው እንደሆነ ነግረዋቸው ነበር። ይህንን ያነበብኩት ከራሳቸው ሪፖርት ላይ ነው። ሪፖርቱ ደግሞ የፖሊስን ሥራ አጋኖ የማቅረብ ዓላማ ይዞ ፖሊስ ያለመታከት ሰርቶ በምርመራ እልባት ያስገኘላቸው የወንጀል ድርጊቶችን በሚተርክ መጽሐፍ ውስጥ እኔን በሕዝብ ዘንድ ለማሳጣትና ወንጀለኛ አድርጎ ለማቅረብ ታስቦ አንድ ምዕራፍ ተሰጥቶት ታትሞ ወጥቷል። የመጽሐፉ መቅድም የተጻፈው በኮሚሳር ዲቪዚኒዮር ዋና የፖሊስ አዛዥ በነበረው ፖል ሮማ ሲሆን በኮሚሳር ዲቪዚኒዮር ወይም ዋና የፖሊስ አዛዥ በነበረው ፖል ሮማ ሲሆን ያ ማለት መጽሐፉም ሆነ ጸሐፊው የፖሊስ ድጋፍና ጥበቃ ነበራቸው ማለት ነው። ከዚህ ቀጥሎ ሁለት አሳማ ፖሊሶች ከሮላንድ ለፒት ጋር ያደረጉትን ቆይታ በተመለከተ በሪፖርት መልክ የጻፉትንና ከመጽሐፉ ውስጥ የወሰድኩትን ክፍል አቅርቤዋለሁ። ሮላንድ፣ እዚህ አጠገብህ የፖሊስ ኮሚሽነርና እናትህ አሉ። መቼም ባለም ላይ በጣም የተቀደሰው የጠበቀ ግንኙነት በእናትና ልጅ መካከል ነው ያለው። በላሁን ፍቃድህ ከሆነ እውነቱን ንገረን፤ ማን ነው በጥይት ተኩሶ የመታ? ፓፒዮ ሮዢ ነው ብሎ መለሰ። እውነቱን ለመናገሩ በመሐላ እንዲያረጋግጥልን ጠየቅነው። መስዬ የተናገርኩት እውነት ነው ብሎ ምላሽ ሰጠ። ከዚያ በኋላ ክፍሉ ውስጥ እናትን ከልጇ ጎን ትተን ወጥተን ሄድን። ይላል ሪፖርቱ። ስለዚህ መጋቢት 25 ቀን በ1930 ዓ ም ሌሊት ላይ የሆነው ነገር ግልጽና የማያሻማ ጉዳይ ነበር። ሮላንድ ለፔቲ ላይ የተኮሰው ፓፒዮ ሮዢ የሚባለው ሰው ነበር። በፓፒዮሮዥ የተገደለው ሮላንድ ለፔቲ የአሳማ ሥጋ አራጅና የሴት ጓደኛው ኒኒን በሴተኛ አዳሪነት እንድትሠራ ያደርግ የነበረ ዱርዬ ሰው ነበር። ከኒኒ ጋር ሆኖ ይኖር የነበረው በአራት ሩዴ ዴሊዚ ዴቦዛ አድራሻ ሲሆን ሮላንድ በእውነቱ የወሮ በላው ዓለም አባልም አልነበረም። ነገር ግን ልክ ጊዜያቸውን በሞንማትርና በአካባቢው እንደሚያሳልፉ እውነተኛ አጭቤዎች ሁሉ በርካታ ፓፒዮዎችን ያውቃል። ፖሊሶች እሱ ላይ ጥቃት ካደረሰው ይልቅ ተሳስተው ሌላ ፓፒዮ ሊያስሩ ይችላሉ በሚል ፍራቻ ሮላንድ የገዳዩን ፓፒዮ የመጀመሪያ ስም ጨምሮ እቅጩን ተናግሮ ነበር። ሮላንድ ምንም እንኳን ወሮ በላ ሆኖ የመኖር ፍላጎት ቢኖረውም እንደ ማንኛውም ወደ ሞት እያዘገመ ያለ ሰው ደግሞ ፖሊስ እውነተኛ ጠላቱን እንዲቀጣለት ይፈልጋል። ያ ጠላቱ ደግሞ በቅጽል ስሙ ፓፒዮ መባሉ እርግጥ ነው። ከነበሩት ፓፒዮዎች ግን የሱ ገዳይ ፓፒዮ ሮዢ የሚባለው ሰው ነበር። በዚያ የተረገመ ቦታ ቁጭ እንዳልኩ ሁሉም ነገር እንደ ጎርፍ ሆኖ ተመልሶ ወደ እኔ መጣ። የክስ መዝገቤን ከዚህ በፊት በአእምሮዬ ውስጥ አንድ ሺ አንድ ጊዜ ሳመላልሰው ነበር የእስር ቤት ክፍል ውስጥ ተቀምጬ ልክ እንደ ዳዊት በልቤ አጥንቼዋለሁ። ምክንያቱም የሕግ ጠበቆቼ መዝገቡን እንዳለ ሰጥተውኝ ስለነበር ከችሎት በፊት በአእምሮዬ ውስጥ አስርጾ ለማስቀረት ጊዜ ነበረኝ። ባጭሩ ከመሞቱ በፊት ሮላንድ ለፔቲ የሰጠው ቃል ነበር። የሴት ጓደኛውን ይኒም፣ እንዲሁ የምታውቀውን ነገር ተናግራለች። ሁለቱም በሰጡት የፖሊስ ቃል ውስጥ አንዳቸውም የኔን ስም በገዳይነት አልጠቀሱም። ከዚህ በኋላ አራት ሰዎች ቲያትሩን ተቀላቅለው ወደ መድረኩ ወጡ። ያ ድርጊት በተፈጸመ ሌሊት የቆሰለው ሰው በእርግጥ ሮላንድ ለፔቲ መሆኑንና አለመሆኑን፣ እሱ ከሆነ በምን ሁኔታ ላይ እንደነበር ለመጠየቅ አራቱ ሰዎች ወደ ላሪ ቦዜ ሆስፒታል ሄደው ነበር። አሳማዎቹ ፖሊሶች ስለነዚያ አራት ሰዎች በተመለከተ ወዲያውኑ ሪፖርት ተደረገላቸው። ከዚያ አሰሳቸውን ጀመሩ። አራቱ ሰዎች የወሮ በላው ዓለም አባል ስላልሆኑ ራሳቸውን ለመደበቅ አልሞከሩም። ወደ ሆስፒታል ሲሄዱም ሲመለሱም በግራቸው ነበር። አቬኑ ሩሹሸዋ መንገድ ላይ ወደ ታች እየተጓዙ እያለ ተይዘው በፓሪስ 18ኛው ክፍለ ከተማ ባለ ፖሊስ ጣቢያ ውስጥ እንዲቆዩ ተደረገ። አራቱ ሰዎች ዦርዥ ጎልድስቲን ዕድሜ 24፣ ሩዥ ዱሪን ዕድሜ 24፣ ሮዤ ዦርማ ዕድሜው 21 ና ኤሚል ካፕ ዕድሜው 18 ናቸው። ሁሉም የግድያውን ቀን በተመለከተ ለ18ኛው ክፍለ ከተማ ፖሊስ ኮሚስር ዦራዥ የሰጡት ቃል ግልጽና የማያሻማ ነበር። እንደ ጎልድስቲን ቃል ሰዎች ሰብሰብ ብለው ሮላንድ የተባለ ሰው ከሪቮልቨር ሽጉጥ በተተኮሰ ሦስት ጥይት እንደ ቆሰለ ሲያወሩ እንደሰማ በጥይት የተመታው ሰው ብዙ ጊዜ ያን ሰፈር የሚያዘወትረው ጓደኛው ሮላንድ ለፔቲ ሊሆን ይችላል ብሎ በማሰብ ጉዳዩን ለማጣራት በእግሩ ወደ ሆስፒታል መጓዝ እንደጀመረ በመንገድ ላይ ሮዢ ዱሪን እና ሌሎችን ሁለት ሰዎች እንዳገኘና አብረውት እንዲሄዱ እንደጠየቃቸውና ሌሎቹ ስለሆነው ነገር የሚሆን የጥቃቱ ሰለባ ስለሆነው ስለ ሮላንድ ለፔቲ የሚያውቁት ምንም ነገር እንደሌለ ነው የአስራ ስምንተኛው ክፍለ ከተማ ፖሊስ ኮሚስር ጆርጅ ጎልድስቲንን ፓፒዮን ታውቀዋለህ ብሎ ጠየቀው በተወሰነ ደረጃ አውቀዋለሁ አልፎ አልፎ አገኘውም ነበር። ሮላንድን በደንብ ያውቀዋል። ያንን ነው ልነግራችሁ የምችለው። ስለዚህ ከዚህ የምንረዳው ምንድን ነው? ያ ፓፒዮ የተባለው ሰውስ ማን ነው? ምንድን ነው? በወቅቱ በሞን ማትረ ውስጥ አምስት ወይም ስድስት የሚሆኑ ፓፒዮ ተብለው የሚጠሩ ሰዎች ነበሩ። ያንን መረጃ የያዘውን መዝገብ ለመጀመሪያ ጊዜ ሳነብ የ24 ዓመት ወጣትና ፓሪስ ውስጥ በሚገኘው ኮንስሬጀሪ በሚባለው ትልቅ እስር ቤት ክፍሌ ውስጥ ነበርኩ። የሮዤ ዱሪን ቃል እንደሚለው ሆስፒታል የገባ በወቅቱ ስሙን ያልጠቀሰውን ጓደኛውን ሁኔታ ለመጠየቅ ጎልድስቲን ወደ ላሪ ቦዜ ሆስፒታል አብሮት እንዲሄድ እንደጠየቀው፣ ከዚያ አብሮት ሆስፒታል እንደሄደ ሆስፒታል ውስጥ ጎልድስቲን በጥይት ተመትቶ የገባው ሮላንድ ለፔቲ የተባለው ሰው ክፉኛ ተጎድቶ እንደሆነና እንዳልሆነ ጠይቆ እንደነበር ነው። ሮላንድ ለፔቲን ታውቀዋለህ ፓፒዮ፣ ሮዢ የሚባለውን ሰው ዬስ? ብሎ የፖሊስ ኮሚሴሩ ሮዢ ዶሪን ጠየቀው። ሮላንድ ለፔቲ በስምም በአካልም አላውቀውም። ፓፒዮ የተባለውን ሰው አውቀዋለሁ፣ መንገድ ላይ አይቼዋለሁ። በጣም የታወቀ ሲሆን አደገኛና አስፈሪ ሰው ነው ይላሉ። ከዛ ባለፈ የማውቀው ምንም ነገር የለም። በሶስተኛነት ፖሊስ የጠየቀው ሰው ሮዢ ዦርማ ነው። እንደሱ ቃል ከሆነ ጎልድስቲን ከሮዢ ዱሪን ጋር ተያይዞ ወደ ሆስፒታል ውስጥ ሲገባ እሱ ከውጭ ቆሞ እየጠበቀ የነበረ ሲሆን፣ ወደ ሆስፒታሉ ተመልሰው ሲመጡ ጎልድስቲን በጥይት ተመቶ እዚህ ሆስፒታል ውስጥ የገባው በርግጥም ጓደኛዬ ነው ሲል ሰምቶታል። ያ ማለት ጎልድስቲን ወደ ውስጥ ከመግባቱ በፊት ከጓደኞቹ ውስጥ አንዱ ከመሆኑ በስተቀር ማን በጥይት ተመቶ ሆስፒታል እንደተኛ በትክክል አያውቅም ነበር ማለት ነው። ፓፒዮ፣ ሮዥና ሮላንድ ለፔቲ የሚባሉ ሰዎችን ታውቃቸዋለህ? ብሎ የፖሊስ ኮሚሽነሩ ሮዥ ጀርሚን ጠየቀው። ሮዥ ዦርማን ጠየቀው። በፕላስፒጋል አካባቢ የማይጠፋ ፓፒዮ የሚባል ሰው አውቃለሁ። ለመጨረሻ ጊዜ ካየሁት ከሦስት ወር በላይ ሳያልፍ አልቀረም። ኤሚል ካፕ ከሚባለው ከአራተኛው ወስላታ ጋር የተካሄደውም ጥያቄና መልስ ተመሳሳይ ነበር። ሰውየው ሮላንድ ለፒትን አያውቀውም። ፓፒዮንም የሚያውቀው በርቀት በማየት ብቻ ነው። ለፖሊስ በሰጠችው የመጀመሪያ ቃሏ ላይ የሮላንድ ለፒቲ እናትም ልጇን በጥይት ተኩሶ የመታው ሰው ፓፒዮ ሮዥ እንደሚባል መናገሩን አረጋግጣለች። ከነዚህ መጀመሪያ ላይ ከተሰጡት ምስክርነቶች በኋላ ነው እንግዲህ ቆሻሻ የሆነ ሴራ የተጀመረው። እስከዚያ ድረስ የተከሰተውን ድርጊት በተመለከተ ሁሉም ነገር ግልጽ፣ የማያሻማና ትክክለኛ ነበር። ዋናዎቹ ምስክሮች በሙሉ በአካባቢያቸው በነበሩ ኮሚሴሮች ፊት እየቀረቡ ማንም ሳያስገድዳቸው ሳያነሳሳቸው ሳያስፈራራቸው ምን ማለት እንዳለባቸው ሳይነግራቸው ወይም ሳይመራቸው በሙሉ ነፃነት ምስክርነታቸውን ሰጥተዋል። ባጭሩ አሳዛኙ ድርጊት በእሱ ላይ ከመፈጸሙ በፊት ሮላንድ ለፔቲ ክሊሺ ባር ውስጥ የነበረ ሲሆን ከሱ ጋር ቡና ቤት ውስጥ የነበሩት ሰዎች ማንነት አይታወቅም። ምናልባት ካርታና ዳይስ ከሮላንድ ጋር ከተጫወቱ ከዚያ በፊት የሚተዋወቁ ሊሆኑ ይችላሉ። ይሁንና ማንነታቸው እስከዚያ ድረስ ሊታወቅ አልቻለም። የሚገርመውና የሚረብሸው እውነታ ግን የእነዚያ ሰዎች ማንነት እስከ መጨረሻው አለመታወቁ ነው። ሁለተኛው ነጥብ ደግሞ ከሌሎች በኋላ ከክልሺ ባር የወጣው ሮላንድ ለፒት ሲሆን፣ የሄደውም ብቻውን ነው። ያንን ደግሞ ያለችው የገዛ የሴት ጓደኛው ናት። ያ ማለት ሮናልድን ከቡና ቤት መጥቶ የወሰደው ሰው የለም ማለት ነው። የሚታወቀው ነገር ከቡና ቤቱ ከወጣ ከትንሽ ጊዜ በኋላ ፓፒዮ ሮዢ በተባለው ሰው በተተኮሰበት ጥይት እንደተመታና ያንንም እውነታ ከመሞቱ በፊት ሆስፒታል አልጋ ላይ ሆኖ ለፖሊስ በሰጠው ቃል ማረጋገጡ ነው። ኒኒ የምትሰራበት ክሊሺ ባር ድረስ ሄዶ የሮናልድን በጥይት መቁሰል የነገራት ያልታወቀ ሰውዬም እስከ መጨረሻው ድረስ ማንነቱ ሳይታወቅ ቀርቷል። ይሁንና ግን ከመጀመሪያውም ሮናልድን ታክሲ መንገድ ላይ አስቁሞ ያስገባውና ከዚያ እስከ ቡና ቤት ድረስ በእግር ተከትሎት ሄዶ ለኒኒ ስለ ሁኔታው የነገራት ያ ያልታወቀ ሰው ነበር። ያ ሰውዬ ካደረጋቸው ነገሮች በመነሳት በሞን ማትረ የወሮበላ ዓለም አባል እንደሆነ መገመት ይቻላል። እንደዚያ ከሆነ ደግሞ አሳማዎቹ ፖሊሶች ሰውዬውን አሳምረው ያውቁታል ማለት ነው። ነገር ግን የተፈጸመውን ድርጊት በተመለከተ ሁሉንም ነገር የሚያውቀው የዚያ በጣም ወሳኝ የሆነ ሰው ማንነት ሳይታወቅ መቅረቱ እጅግ የሚገርም ነገር ነው። ሦስተኛው ነጥብ ደግሞ በፍርድ ሂደቱ ወቅት የአቃቤ ሕጉ ዋና ምስክር ሆኖ የቀረበው ጎልድስቲን የተባለው ሰው በጥይት የቆሰለውን ሰው ማንነት ቀደም ሲል አያውቅም ነበር። ስለዚህ የአደጋው ሰለባ ጓደኛው ሮላንድ ለፔቲ ይሁን አይሁን ለማረጋገጥ ላሪ ቦዜ ሆስፒታል ድረስ ሄዷል። ስለዚህ የሮናልድ ለፔቲ ገዳይ ማንነትን በተመለከተ የነበረው ብቸኛ ፍንጭ ስሙ ፓፒዮ ሮዢ እንደሚባልና አደገኛና አስፈሪ ሰው እንደሆነ ነው። እውነታው ግን ሮዢ ዱሪ የተባለው ምስክር እንዳለው በ24 ዓመቴ አደገኛና አስፈሪ ሰው ነበርኩ። አይ አልነበርኩም፣ ግን ምናልባት ሁለቱንም ለመሆን መንገድ ላይ የነበርኩ ሊሆን ይችላል። እርግጥ ነው ኃይለኛ ነበርኩ። ያ ደግሞ በህብረተሰቡ የማይፈለግ ስብዕና ነው። ግን ደግሞ በ24 ዓመቴ ለወደፊቱ በቋሚነት የሚኖረኝ አንድ አይነት ባህሪ ሊቀረጽብኝ የሚችል ሰው ልሆን እንደማልችል እርግጥ ነው። በሌላም በኩል በወቅቱ በሞን ማትረብ በነበረኝ የሁለት ዓመት ብቻ ቆይታ ባካበትኩት ልምድ በዚህ ዕድሜ የወሮበሎች አለቃ ወይም የፕላስ ፒጋል አካባቢ አደገኛውና አስፈሪው ሰው መሆን እንደማልችል እርግጥ ነበር። እውነት ነው፣ ሕግ በመተላለፍ የሕዝብን ሥርዓት ረብሻለሁ። እርግጥ ነው፣ በትልልቅ የዘረፋ ተግባራት ላይ በመሳተፍ ተጠርጣሪ ነበርኩ። ነገር ግን የትኛውም ጉዳይ በማስረጃ ተረጋግጦብኝ አያውቅም ነበር። እርግጥ ነው ብዙ ጊዜ በ36 ኬዲ ኦርፌቨር አድራሻ ወደሚገኘው የወንጀል ምርመራ ቢሮ እየወሰዱ አሳሬን አብልተውኛል። ነገር ግን አንድም ጊዜ ቢሆን ለየትኛውም ድርጊት አምኜ ቃሌን ሰጥቼ ወይም የማንንም ስም ጠቅሼ ለፖሊስ ተናገሬ አላውቅም። እርግጥ ነው በልጅነቴ ከደረሰብኝ እናቴን በድንገት የማጣት አሳዛኝ አደጋ በባህር ኃይል ውስጥ በነበረኝ ቆይታና መንግስት ቋሚ ስራ እንዳላገኝ ከከለከለኝ በኋላ ኋላ ቀር ከሆነው ህብረተሰብ ህግና ደንብ ውጪ ለመኖር ወስኛለሁ። ያንንም በሚገባቸው ቋንቋ እንዲያውቁት አድርጌያለሁ። እርግጥ ነው በወቅቱ በተካሄዱ ኃይለኛ ዝርፊያዎች ላይ ተሳትፏል ብለው ጠርጥረው ወደ ወንጀል ምርመራ ወስደው መከራዬን ባበሉኝ ጊዜያት ሁሉ አንድ ቀን እኔና እነሱ ቦታ ተቀያይረን እነሱ በእኔ ቁጥጥር ስር እንደሚገቡ በመንገር ፖሊሶችን በቻልኩት መጠን ላበሽቃቸውና ላዋረዳቸው ሁሉ እሞክር ነበር። እና ምናልባት እነዚያ አሳማ ሰዎች አልሸነፍላቸው ብዬ በተደጋጋሚ ባደረስኩባቸው ስድብና ውርደት ተማረው ይህን ፓፒዮ የተባለ ሰውማ የሆነ አጋጣሚ ፈልገን ልካችንን ልናሳየውና ክንፎቿ እንደተሰበሩ ወፍ አድርገን ለዘላለሙ ልንገላገለው ይገባል ብለው ለራሳቸው ቃል ገብተው ይሆናል። ግን እኮ ገና የሀያ አራት ዓመት ወጣት ነበርኩ። ሕይወቴና ኑሮዬ በህብረተሰቡና የተረገሙ ደደብ ሕጎችን በሚያከብሩ ወግ አጥባቂዎች ላይ ቂምና ጥላቻን የማሳደር ጉዳይ ብቻ አልነበረም። ኑሮዬ ደስ የሚሉ አንጸባራቂ ፍንጥቅጣቂዎችን የሚያዘንበውንና በማያቋርጥ እንቅስቃሴ የተሞላው ሕይወት ራሱ ነበር። እውነት ነው፣ በግድ የለሽነትና ባለመብሰል የተሞሉ አንዳንድ መጥፎ ድርጊቶችን አድርጊያለሁ። ያ የማይካድ ነው። ግን በሰይጣናዊን መንፈስ የተሞሉ መጥፎ ድርጊቶች አልነበሩም። በዚያ ላይ ላደረግሁት የግድያ ወንጀል ተጠያቂ አድርገው ሲያስሩኝ ከአንድ ቀለል ያለ ጥፋት በስተቀር ከዚያ በፊት የከፋ ወንጀል ፈጽሜ የተቀጣሁበት የወንጀል ሪከርድ አልነበረኝም። ከዚያ በፊት በፍርድ ቤት ጥፋተኛ ተብዬ በይደር የአራት ወራት ፍርድ የተፈረደብኝ አንድ ጊዜ ብቻ የተሰረቁ ዕቃዎችን ተቀብለሃል ተብዬ ነው። ለዚያም ቢሆን አንድ ቀን እንኳን እስር ቤት ውስጥ አላሳለፍኩም እና ከዚያ በፊት በተደጋጋሚ ክፉ ወንጀል ፈጽሜ በፍርድ ቤት ልማደኛ ወንጀለኛነቴን በሀገሬው ያስመሰከርኩ ሰው ሳልሆን የዓይኔ ቀለም ያላማራቸው አሳማ ፖሊሶች ባገኙት አጋጣሚ ሁሉ መከራዬን ሲያበሉኝ ስለተሳለቅኩባቸውና ስላዋረድኳቸው እንዲሁም አንድ ቀን አደገኛ ወንጀለኛ ሊሆን ይችላል በሚል እሳቤ ከምድረ ገጽ መጥፋት ነበረብኝ። ፓፒዮ እስካሁን ባልገባው ወንጀል ወጣትነቱን፣ ሞራሉን ገብሯል። ትዕይንቱን ሲያስታውስ እስካሁን ይበግናል። የቱ ጋ ነው የፓፒዮ ጥፋት? ግን ምናልባት ወደፊት አደገኛ ወንጀለኛ ሊሆን ይችላል በሚል ወንጀለኛውን መፈለግ ሲታክታቸው ባገኙት አጋጣሚ ፓፒዮ ላይ ለጥፈውት ይሆናል እንጂ። ነገር ግን እልህ የሚያስይዝ ሰብዕና የጎደለው በእድሜው በሞራሉ የተቀለደበት ክስተት እንደሆነ እያሰበ ይበሳጫል፣ ይብሰከሰካል። ፓፒዮ ቁጥር ሁለት ክፍል ሀምሳ አንድ ይቀጥላል። ለነበረን ቆይታ እጅግ በጣም እናመሰግናለን። አድማጮቻችን፣ ሰላም በያላችሁበት። ፓፒዮ ቁጥር ሁለት ጸሐፊ ሄነሪ ሻሪ፣ ተርጓሚ ስንታየው ጫን ያሉ አሰፋ፣ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ። ፓፒዮ ቁጥር ሁለት፣ የፓፒዮ ቀጣይ የጀብድ ታሪክ